እንግዲህ አላሁ ሱብሓነሁ ወተዓላ ያለፈ አመት በሙሉ እና የሚመጣ አመት ወንጀል እንዲያራግፍልኝ ከአላህ ሱብሓነሁ ወተዓላ ተስፋ አደርጋለሁ ብሎ ነው ነብይ ሰለላሁ ዐለይሂ ወሰለም እንደገና ቀጥሎ፣ ወይ ደሞ ያለው የውሙ ነህር ነው፣ የእርድ ቀን ነው። ደም ከመፍሰስ በላይ ከዛን ቀን የበለጠ አዕዘሙል አያምን ነው እንደሚሉ የውሙ ነህር ማለት ትልቁ ቀን ነው ከሁሉም ቀናት። በአጠቃላይ አስሩ ደግሞ አዕዘሙ አያሚ ዱኒያ ብሎ ነው የሚገልጹ ዑለማዎቹ ማለት ነው።